ኪራና የቅዱሴ ጓደኝነት በአንድ አጋጣሚ ነበር የተገናኙ። ኪራ እናቱ ከሞተችበት በኋላ እናቴን የገደልኋት እኔ ነኝ በማለቱ ራሱን ጠልቶም ነበረ። መጠጦችን እያበዛ ጢዝብር እያለ ራሱን ለማጥፋትም ሽርንጉድ እያለ ነበር። የራሱን ተሞክሮ እያካፈለ ራሱን እንዲወድና ለፍቅሩ እንዲኖር ቤቱንም እንዲወድ አድርጎታል። እንደምንም ከዛ ችግር ከወጣ በኋላ ቅዱሴን ስለ ራስ ንገረኝ ብሎ ጠይቆት ነበር። በዚህ መሀል ታዲያ እኔ የደህና ቤተሰብ ልጅ ነኝ፣ ቤተሰቦቼ አላቸው የሚባሉ ናቸው። በዚህ መሀል ታዲያ መኪና ግዙልኝ ብዬ አስቸገርሁኝ። መኪናውን ሳያቅማሙ ነበር የገዙልኝ። ታዲያ መኪናውን ሰብሰብ ብለን ያኔ መኪና ደስታ ልናጣጥም ስንሞክር እኔ ነኝ መኪናውን የምነደው ብዬ አስቸገርሁኝ። አባቴም ሳያቅማማ ሰጠኝ። እኔም እንግዲህ ላነዳዱ ፍሬሽ ነበርሁና ገደል ከተትኋቸው ይላል ቅዱሴ። አደጋው ከደረሰ በኋላ ራሴን ኮማ ውስጥ አግኝቸው ቤተሰቦቼ ብዬ ስጠይቅ ቤተሰቦቼ አንድ ባንድ ሞተዋል። እናም ራሴን እንደምንም ለማጽናናት እየሞከርሁ ነው። ራሴን ጠልቼዋለሁ በማለት የራሱን ሂስትሪ ይነግረዋል። እዚህ ኪራዬ፣ እራስህን አትጥላ፣ ቤተሰብ ማጣት በአንተ አልተጀመረም እናትህም ደግሞ ካንሰር ታማ ስለነበር ነው እንጂ አንተ አይደለህም የገደልሃት በማለት ራሱን እንዲወድና የልብ ጓደኛው ሆነው እስካሁን ድረስ ደርሰዋል። ታዲያ ቅዱሴ ብዙ መንገዶችን አብሮት ከተጓዘ በኋላ በሰርጉ ዕለት ሚሞት የነበረውን ሞት ራሱ ሞቶለት እንመለከታለን። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምናላችሁልኝ በያላችሁበት ሰዓት በሰዓት አቆጣጠር፣ የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልሆኝ ዛሬም እንደተለመደው ጽናትን ይዤ መጣሁኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የሰኒና የራኬብ ነገር ጽናትንና አባቷን ፈገግ ያደረገና ደስታቸውን እጥፍ ድርብ ያደረገ ሁኖ አግኝተነዋል። ራኬብ ወገቧን ታጥቃ የእህቷን ደስታ ማየት ነበር የፈለገችው። ብዙ ጊዜ ታግታ ስለተሰቃየች ሰኒዬ በጣም አምሮብሻል በማለት ባለባበሷም ተደንቃላት ነበር። እሌና ከንኪራ ቤት አገባቧ ባያምርም አሁን ግን ልክ እንደ ፋሚሊ እንደ እናት አባቶቿ እያየች ነው። በዘው ሳቅና ጨዋታ የተሞላበት አንደበቷ ዛሬ ደግሞ አለባበሷና ሜካፑ እንዲሁም ጸጉሯ ብቻ ለየት ብላ ትታይ ነበረ። ቸኮሌት ነው አይደለም የሚመስለው ብላም ስትናገር እናዳምጣታለን። የኪራና የጽናት ሰርግ ያማረና የደመቀ ነበረ። ሰርጉ ብዙ ገንዘብ እንደወጣበት በደንብ ያሳብቅበታል። ምን አለበት አንድያቸውን ተጋብተው በቀሩ ብለንም ተመኝተናል። ደስ የሚል ሰርግና እውነተኛ ታሪክም ነበረ። ግራተን ተንቅልፉ ከነቃ በኋላ ቀኑ ደረሰ፣ የጠበቅኩት ቀን አዎ ሆነልኝ በማለት ፈጣሪውንም አመስግኗል። ፈጣሪ መጨረሻውን እንዲያሳምረውና ለዚህ ቀንም ስላደረሰው አመስግኖ ከእንቅልፉም ተነስቷል። ሽራው ሚዜዎቹም ቅብጥብጥ ካሉ በኋላ አንዳንድ ሽማግሌዎችም መጥተዋል። ቤቱ በጣም ያማረና የደመቀ ነበር። በዚህ ሰዓት ድራማ ሳይሆን እውነተኛ ታሪክ ነበር እየተመለከተ ነው። በጣም ደስ የሚል ሰርግ ነበረ። በክብር ከቤቱ ሊወጣ ችሏል። ጽናት በኩል ካፓቸውን እየተሰራሩ ልብሳቸውን እየለባበሱ ነው። ሌና ሰርግ ሰርግ አስመስለዋለች። ሙዚቃ ልክፈት፣ አሁን ባንጨፍር እንኳን ሙዚቃ መከፈት አለበት። ቤቱ ጭር ልል አይገባም በማለት የሰርጉ ድምቀት ሆና እንመለከታታለን። እናትም ለጓደኞቿ የተሰማትን ስሜት ተናግራለች። አሁን ላይ ለዚህ ትዳር እበቃለሁ ብዬ አላሰብሁም ነበረ። ብዙ ሴቶች በዙሪያው ነበሩ። እንዴት አድርጌ ለኔ እንዳረኩት ታውቃላችሁ። ደግሞ በዛ ላይ ሰራተኛም ስለነበርሁ ይመርጠኛል ብዬ አላሰብሁም በማለት ተስፋ እንደቆረጠችም ትነግራቸዋለች። ደግሞ እግዚአብሔር ይመስገን የፍቅር ጥያቄውን አቀረበልኝ እዛም በኋላ ደግሞ ብዙ ፈተናዎች መጣውም ነበር ታውቃላችሁ። ግን ደግሞ እግዚአብሔር ፈቅዶ ለዚህ ቀን አበቃኝ በማለት አመስግናለች። በዚህ መሀል ታዲያ አንቺ ጎበዝ እና ጠንካራ ፈጣሪ ሽን የምትፈሪ ስለሆንሽ ይገባሻል በማለት ሰኒ እያበረታታቻትና ጠንክርናዋን እያደነቀችላት ትገኛለች። አባቷም ካጠገቧ መጦ የተፈጠረውን ሁሉ እያወሩም ነበር። አባዬ ከዚህ በኋላ እንድትደሰትልኝ ነው ምፈልገው። ይህን ቀን በጣም በጉጉት ስንጠብቀው ነበረ። ስለዚህ ለእኔ ስትል ፈገግ በልልኝ፣ ሁሉንም ነገር እርሰው በማለት አባቷን እያበረታታቻት ነው። አባትየው በጣም ደስ ብሎት ሳቀ በዚህ ዝግጅታቸው ላይ ታዲያ እምሩ ውጋት ውጋት እያላት እየተሰቃየች ነበር። ግን ደግሞ እምሩ ምን ሆነች ነው ብለው ሲጠይቋትም፣ እሷ ግን እመሟን መናገር አልፈለገችም። ምክንያቱም ፕሮግራሙ ይበላሻል ብላ ስላሰበች ታማ እየተቀመደመደች ትገኛለን። ጋሻ እያሌው ለኪራ ጥሩ አባት ሆኖት ስንመለከተውም ነበር። እዛ ላይ ምን ጎደለ ምን አነሰ በማለት ፕሮግራሙ ላይ እየመጣ ያጎነበሰ የጎደለውን ነገር ሲጠይቃቸው እንመለከታለን። ዛሬ ጋሻ ያሌውን ስንመለከተው የድሮ አባቶችን ያስታውሳል። የድሮ አባቶችና የድሮ እናቶች ጎረቤቱ፣ የጎረቤት ልጅ ሁሉ እንደ ልጅ ነው የሚታየው። አሁን ግን የእኔ ልጅ ከበለጠ ሌላው የገደል ይግባ በሚባልበት ዘመን ጓደኛውንና የአብሮ አደጉን ልጅ እንደ አባት ሲንከባከብ እንመለከተዋለን። ይበል የሚያስብል ሆኖ አግኝተነዋል። ሌሎች ጽናትን ተሰልፈው አናስገባም ሰርገኛ በማለት እየተከላከሉ ነው። ሽማግሌዎችም ጉልበታቸውን ለመሳም በተራ በተራ ተቀምጠው እንመለከታቸዋለን። ሀብታም የሚጠብቅበትን ካደረገ በኋላ ጉልበታቸውን ሳስመው አበባውንም ሰጥተው ወደ አዳራሹ አምርተው ምርጥ የሆነ ፕሮግራምን አሳልፈዋል። ቀለበትም አሳልፈዋል። ምግባቸውንም በደንብ በልተው ፕሮግራሙ በሰላም እየተጠናቀቀ ይመስላል። ሰርጉን ተመስጠን እንዴት በሉ እንዴት ጠጡ፣ አለባበሳቸውስ እያልን አቃቂራ ወጠን ሳንጨርስ ገና አዲስ ነገር ተፈጠረ። እምሮ አሟት ከጀርባ እየተሰቃየች ነው። አመጨፈር አልቻለችም። አዲሷ የነኪራ ሰራተኛ ከሰርጎ አብራ ታድማ ነበርና በዚህ መሃል ታዲያ ብርቄ አላስቻላትም። አሁን ላይ ሰው ናፈቀኝ በማለት ደዊሊ ብላም ስልክ ቁጥር ትሰጣታለች። በዚህ መሃል ተሰማ አሁን ላይ አልጋ መክፈሉ ስለባሰኝ ሌላ ቦታ ሂጄ አሁን በደንብ ብፈልጋት ይሻላል እያለ ሲደናበር በዛብህ አግኝቶታል። እየተከታተለው ነው። በድንገት ስልኩ ይጠራል። ታዲያ ተሰማ ሲያነሳው ብርቅ የነበረች እዚህ እዚህ ቦታ ነኝ እንገናኝ በማለት ቀጠራውም ሁለታቸው ሊገናኙ ችሏል። ታዲያ በዛብህ ሲከታተለው ስለነበር የሚሆነውና የሚፈጠረውን ነገር አንድ ባንድ እየተመለከተ ነው። የናተሰማ ተገናኝተው አለማቸውን እየቀጩ ነው። በጣም ናፍቃ ነበር፣ በጣም ናፍቀሽ ነበር። ሳጣሽ ጊዜ እኮ ተስፋ ቆረት። ደሞ በጣም አምሮብሻል። ሌና ኮናት እንደዚህ ያለበሰችኝ እያሉ አንድ ባንድ የሆዳቸውን ሲያወሩ ነበር። ሮቹ ፕሮግራማቸውን ጨርሰው ከአዳራሹ ሲወጡ ከባድ ችግር ተፈጠረ። ሁሎች ወጥተው ሲሄዱ እምሩ ብቻ ነበር የቀረች። ተጠዋት ጀምሮ ሲያማት የነበረው ውጋት አሁን ላይ ስለባሰባት ተቀምጣ ነበረ። አለም የሄዳ ልጅ ምን ሆንሽ በማለት በመዳሰስ ላይ ነበረች። ታዲያ ይሄን ያየው የተመለከተው ቅዱሴ ታዲያ ከሚዜዎቹ ተለይቶ ወደ ምሩ ያመራል። በዚህ መሃል በዛብህ ፊት ለፊት ተገናኘ። እነ ብርቄን በሽጉጥ ሲያንገራግራቸው ነበር። በዛብህ እንደሱ አይደለም በምክር ነው በማለት ሲያርበደብዳቸው እሱ ከመሃል ገብቶ ሲገላግልም ነበረ። በዛብህ በተሰማ ክፉኛ አዝኖ ነበረ። ጓደኛ ብዬ ብዙ ነገር አማክሬህ እንዴት አንተ ከጀርባ ሸፍጥ ትሰራለህ? በማለት ሽጉጥን በመደቀል ላይ ነበር። ቅዱሴም የኪራንና የተሰማን ጥዋ ተጎንጭቶት እንመለከታለን። እምሮም ከመሟ በላይ የቅዱሴ በሽጉጥ ተመቶ መውደቅ ራሷን እንድስትም አድርጓታል። ሽጉጥ ስንጠብቅ የነበረው የኪራና የጽናት ሰርግ በዚህ ተጠናቀቀ። ውድና ክቡር የሆናችሁ ቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።